ሌላኛው የጦሩ ዓለም አዲስ ፈጠራ ቪ-280 ቫሎር የተሰኘው የጦር ውጊ አውሮፕላን ነው። ይህ አውሮፕላን ብላክ ሆክ የተሰኘውንና እስከ ዛሬያቸው ያልነበረውን የውጊ አውሮፕላን እንዲተካ የተመረተም ነው። ሁኔታዎችን ቃኝቶ አስፈላጊውን እርምጃና ማሰካከያ የሚወስድ እጅግ አስደናቂ አውሮፕላን እንደሆነም በውጊያ ጠበብቶች ተመስክሮለታል። በጨለማ እልያም፣ በጭስና በጭጋግ ምክንያት አየሩ ለማየት የሚጋርድ እንኳን ቢሆን ቪ 280 ቫሎር በሁሉም ሁኔታ ውስጥ ግዳጁን ይፈጽማል። በሰዓት 500 ኪሎ ሜትር መብረር የሚችለው የአውሮፕላን ለ200 ሰዓታት ያለ ረፍት አየር ላይ መቆየትም የሚችል ነው። አንድ ሳምንት ሙሉ ያለ ረፍት እየበረረ የተሰጠውን ኃላፊነት መወጣት ይችላል ማለታችን ነው። የጦር አውሮፕላኑ በዋናነት 14 ወታደሮችን ለማጓጓዝ እንዲሆን ተደርጎ የተሰራ ቢሆንም እንደ ግዳጅ ሁኔታ ዓላማውን መቀየርና አይነተኛ የውጊያ መሳሪያ አድርጎ መጠቀምም ይቻላል።